በኋላ እኔ ከቀናት እነሱ ቤት የሚገባ ለሽምግልና የመጣ ሰው ከልጆች የአባት ጋር ቁጭ ብሎ እና ጀሚላ ዝም ብላ ነበር። ለእኔና ሰው ማለት ነው። ከእውነት ካልሆነ አትናደጂ። ፈጥራ ከሆነ ቤተሰቦችሽም ሁሉ እንደዚህ ዓይነት ነገር አልተፈጠረም ብለው ይታዘባሉ። ስለዚህ አንቺ ካላሽ የምታወራው ነገር ፈጥራ ከሆነ አንቺ አይረብሽሽም። ምክንያቱም ቤተሰቦችሽም እውነት መሬት መሬት ግዙ ብለሽ መኪና እንዳልገዙ ምናምን ስለሚያውቁ፣ ስለዚህ ያልተፈጠረ ከሆነ ተይ። አሁን ወደ መጨረሻው ጀሚላ ማንንማባበት ጉዳይ ምናምን አደለም። አዎ አንቺ እኔ ደውዬላት አላውቅም። እውነት ያልሆነ ነገር አይረብሽም። እውነት ካልሆነ የሆነ ሰው ደውላ

በብዙ ቦታዎች ላይ እንደዚህ ነው የምናየው።

መንሄድን ግን ችግሩ ምን እንደሆነ ታውቂያለሽ? ካቡ ችግሩ እየተደገፈች በሁለት ሰው ተደግፋ ነው ፍርድ ቤት የምትገባው፣ እንደ ታመመ ሰው በቃ፣ እንደዛ ብላ ሆኖ ፍርድ ቤቱን አጭበርብራ የሸወደች ካቡ

ብቻ እናቴ እንድትደርስ እፈልጋለሁ እኔ እኮ ገብቶኛል ፍርድ ቤቱን አትበረብራለች ጀሚላ ፍርድ ቤቱ አትበርበሯ ይሁንሽ እኔ እኮ አልተሸወልኩ ገብቶኛል የአንቺ ጥያቄ የዛሬ ዘጠኝ እንገርሽ አንዴ ጥያቄሽ እንደገባኝ ልታቂ አያ ሰብለ ጥያቄሽ እንደገባኝ ልታቂ ያልገባኝ የተሸወልኩ ስለመሰለች ነው ጥያቄሽ እንደገባኝ ልታቂ ልገርብልሽ አንደኛ ይቺ ሴት ጀሚላ የዛሬ ዘጠኝ ዓመት እናንተ ገጭታችኋት የከፈላችኋት ሳት ሁለት መቶ ሺህ ካሳ አይገባትም ውሸቷን ነው ያን ሁሉ ህመም አልታመመችም ነው ያለችው። ለፍርድ ቤት ሰላሳ ሁለት አመት ቆሚ አልሄድም ብላ ፍርድ ቤትም ሀኪም ቤት ተመርምሮ የደረሰባት ጥቁር አንበሳ የጻፈላት አርባ አምስት ፐርሰንት ጉዳት ጥቁር አንበሳም ዋሽቷል። ሁሉም ሆስፒታሎች ዋሽተዋል። ዳኞቹ ተታለዋል። የተጻፈላት የህክምና ወረቀት ኦርጂት ነው። ፍርድ ቤቱን አትበርብራ ነው ለገጨናት ሁለት መቶ ሺ ካሳ የተከፈላት አይገባትም ነው። ስለዚህ ለዚህ ደግሞ መከሰስ ያለባት ጀሚላ ጀሚላ ሳቶ ፍርድ ቤት ለምን በውሸት የህክምና ማስረጃ ከሰስክ? ለምን የውሸት የህክምና ማስረጃ ሰጣክ? ተብሎ ጥቁር አንበሳ ሆስፒታል ነው መከሰስ ያለበት። ፍርድ ቤቱ ነው መከሰስ ያለበት። ለምን ፈረጀላት? ለምን በውሸት ነው ጥቁር አንበሳ የሚከሰስ ሰጣት የህክምና ማስረጃ። ፍርድ ቤቱ በፎርጅድ የህክምና ማስረጃ በመክሰሱ ይከሰስ። ሰላሳ ሁለት አመት ቆማ አትሄድም ተብሎ፣ ለምን ሰላሳ ሁለት አመት ሳይሞላ ቆማ ሄደች ሚለው ከሐኪም ቤቱ የጻፈው ይከሰስ። እኮ ነው የኔ ጥያቄ ነው ያ ነው። እንደገባኝ ተረድቻለሁ እኮ። ስለዚህ ፍርድ ቤቱ በትክክል ስላልፈረደ፣ ፍርድ ቤቱ ይከሰስ። ሆስፒታሉ ለሰጣት የፎርጅድ ነው ከተባለ ጥቁር አንበሳ ፎርጅድ የህክምና ማስረጃ በመስጠቱ ይከሰስ። ይህምን ነው እኮ ያሉት፣ እኔ እንደገባኝ። አሁን ገብቶሻል፣ እንደተረዳሁሽ። ቴንኪው። አሁን አንችበት ው ነሽኳ፣ አውሪ እየሰማን ነሽኳ አደለም። አሁን አውሪ የሚታርጌልሻአለንሀቡዬ ልሽ አሁን ለሁለተኛ ጊዜ እናታችን፣ አትንከራከቱ አንደኛ አሁን ተደግፈሽ ነው ብሎን፣ ወይም ህክምና ማስረጃ አይቶን አንዴ እንዲገባኝ ፍርድ ቤቱ የፈረደናት ያው ደግፎ ስላስገባት ነው ወይስ የህክምና ማስረጃዋን አይቶ ነው? ሆስፒታሉ የሰጣትን የህክምና ማስረጃ አይቶ ነው ወይንስ ሰዎች ደግፈው ስላስገቧት ነው? በአይን አይቶ ብቻ የተደገፈ። እንደዛ ከሆነ የውሸት ፋሻን ጠቅ እየብሄድ የውሸት እያነከስኩ ብሄድ ሰው ደግፎኝም ብሄድ ያለ ህክምና ማስረጃ ፍርድ ቤት ይፈርድልኛል ማለት ነው? ይህንን መልሽ አቡዬ። መጀመሪያ ላይ አዎ እሷ ተጎድታ ነበር፣ ግን ታም ሆስፒታሉም ደግሞ ሙሉ በሙሉ ጤንነቷ ተመልሷል ይላል የላኩልሽ ወረቀት ላይ ግን እሷ ይላል ሆስፒታሉ የደሴ ሆስፒታል ግን እሷ በጠየቀችው መሰረት ወደ አዲስ አበባ ሄጄ ልታይ ብላ በጠየቀችው መሰረት እዚህ ስትሄድ ፈቅደናል ነው የሚለው እኮ ጤናዋ ግን ሙሉ በሙሉ ተመልሷል ይላል የደሴ ሆስፒታል ከዛ ከሄደሽ በኋላ አዲስ አበባ ወረቀት ይዛ መጣች ስለዚህ ፍርድ ቤቱ ጥፋተኛ በጣም ይረዳናል እሺ ፍርድ ቤቱ ጥፋተኛ አንደኛ አንደኛ የእንትን የወሎ የደሴ ሆስፒታል ንጹናት ብሎ የጥቁር አንበሳ አርባ አምስት ፐርሰንት የጻፈላትን መቀበሉ ፍርድ ቤቱ ነው ጥፋተኛ። ተደስቶ ምን አጠፋች? ፍርድ ቤቱ ስላመናት ጥፋተኛ ነው። መጠየቅ ያለበት ፍርድ ቤቱ ነው አይደል? ተደግፋ ስትገባ አይቶ ብቻ ስለፈረደላት ፍርድ ቤቱ ነው ተጠያቂ። ለምን ፍርድ ቤት ለምን? አህያውን ፈርቶ ዳውን ዳውን ይሆናል ነገሩ። ለምን ፍርድ ቤቱን በትክክል አልፈረድ ጥቂትኛ ነሽ፣ ተደግፋ ለምን ትገባለች? ጤነኛ ይሆነሽ ማለት ነው። ግን እሷ በቃ ያንን አደጋውን እንደ እንትን ነው የተጠቀመችበት በዛ ሰዓት፣ እንደ ቻንስ። ስለዚህ ነገር ፍርድ ቤት ተከራከሪ በማስ እኔ ፍርድ ቤቱ በትክክል አልፈረደም ከተባለ መጠየቅ ያለበት ፍርድ ቤቱ ነው። ለምን ተደግፋ ስትገባ አይተፈቅ? ለምን የጥቁር አንበሳን 45% ጉዳት አለ ማለት ነው አቡ

ሀሳብ ደግሞ የባሏ ፊርማ ነው። እኔ ገንዘብ ስትከፍለው የሚፈርመው ፊርማና አንድ አይነት ነው። ይህን ሁላ መልክቼ ምንም ተቀባይነት የለኝም። ላይ ምደለም፣ ታች ምደለም፣ አልሆነም። መጨረሻ ላይ አዲስ አበባ ይጃት መጣ። እኔ ይጃት እንድመጣ ፍርድ ቤት ጠይቄ ነው ሳብላ ግን ስትል የነበረው አዲስ አበባ በራሷ ሊሂድ ብላን ሄደችው። ይኸው እርሱ ደግሞ ጀሚላ ያለች የሚደገሙ መጀመሪያ ኮሪያ ሆስፒታል ዳ ታክማለች። የዛንም ከፍለመድን ድርጅት በኋላ ግን ትክክል ያልሆነ ማስረጃ ነው ይሄ ጠቀል ብዬ አዲስ አበባ ወሰርኳል። ጥቁር አንበሳ መልስ ጥቁር አንበሳ ደብዳቤ ዘን አሁን ይጠባባ ሲል ተመልሰ ጥላን ወደ ኮንጎሻ ተመለሰች። እንደውም ወረቀት አለኝ ደብዳቤ ያለኝ አሁን ታካሚ ላካ ሰ ታካሚ በትክክል በጥንነትና በፍላጎት ምርመራዋን ጨርሳ ልትመለስ ያልቻለች ስለሆነ ብሎ ያ ጥቁር አንበሳ የጻፈው ደብዳቤ ያለኝ፣ ይዘላይ እሱን እልክልሻለሁ። ነገር እንደዛ ሁላ ተደርጌ ብዙ ደስም ያለው ብዙ ለፍቼያለሁ። እኔ ያናደደኝ ብዙ መክፈል አይደለም የሀሰት ማስረጃው ነው ያናደደ የሀሰት ማስረጃ መሆኑን ለፍርድ ቤት ለምን ይግባኛል አላችሁ? በምን ለፍርድ በህግ እንድትፈርድብኝ ወንጀለኛ ከሲሻት አምስት መቶ ብር ተቀጣለች። አይደለም የህክምና ማስረጃው ፍርድ ቤቱን የፈረድክልኝ ትክክል አይደለም። እሷ በገጨናት መኪና የደረሰባት ጉዳት ሁለት መቶ ሺህ አይገባውም። በኋላ ተመልሳ እንደገና ደሞ እንደገና ሁለተኛ ሂደን፣ በወቅቱ የነበሩት ደግሞ ቤተሰብ ስላላት ሞልቷታል። የሚታወቅ ሰው ብላላት በተለይ ብዬ ስም መጥራት አልችልም። በእነዛ ሁኔታ ሁሉ ነገ ጠበቃ ነው። እሷ እንደገና ዟምስ በስ አጥፋብኝ የመጣችው ያንንም ደግሞ የእኔ ጠበቃ ከእሷ ጋር ተሻርካ፣ በዛም ትክክለኛ ማስረጃ አይደለም እያልኩኔ ይህንን ሳታቀርብልኝ የራሱትን ማሰር የራሱትን ጠበቃ ከእሷ ጋር ተሻርካ ነበር ተሻርካ ነበር። ዳኛዎቹም ጠበቃዎቹም ሁሉም ከእሷ ጋር ተሻረቁ። ሁሉም ተሻርካ እንደዚያ ደረገችኝ። ማስረጃውን ትክክለኛውን ሳታቀርበው ለአቱ፣ ከፍለናል። እሺ፣ ማዘርዬ፣ ፍርድ ቤቱ ትክክል ባለመፍረዱ ለምን አልጠየቃችሁትም? ፍርድ ቤቱ ለምን አላስጠየቃችሁትም? ለምን ይግባኛል አላችሁ?

የተሰም ነገር ጎረቤቶች ብዙ ከተለያየ ሰው የፈለገችው የለም። ባዛር ላይ ሁለ ፎቶግራፍ ቀርጫ ያሳለ አስቀርጫ ያሳለ፣ ከዛም ወዲህ ሌላ ቦታ እንደዛ አስቀርጫ ያሳለ፣ ሰርግም ላይ እየተከታተልኩኝ ግን ሰሚ አላገኘሁም። ምን አንደኛ ትልቅ ሰው ነኝ የሚገብቴ ስላላገኘው አሌ ስላልተሰማልኝ ሰዎች ወላት አልባ እሺ፣ ማዘርጌ አንድ ሰው በመኪና ተገጭቶ ሁለት መቶ ሺህ ብር ለሰው ልጅ እንግዲህ ሁለት መቶ ሺህ ብር ለህክምና እንኳን አይበቃም። ሁለት መቶ ሺህ ብር ለሰው ልጅ በመኪና ለተገጨ ሰው ምንም ይሁን ጉዳቱ ከባድም ይሁን ቀላል ሁለት መቶ ሺህ ብር ብዙ ነው ብለው ያስባሉ ማዘርዬ? እሺ ግን በትክክል ባለመፈረዱ መወቀስ ያለበት ማለት ነው። በትክክል ያልፈረደው ፍርድ ቤት ማለት ፍርድ ቤት በፍጅክ እኔ አልረካሁም። ፍጅክ ትክክ ፍ ፍርድ ቤቱ ፍርድክ ትክክል አይደለም። ጥቁሯን አንበሳ እየሰጣት ችሎታ አላት፣ የንግግር ችሎታ አላት ሁ ማሳመን ትችላለች። እንደምታያት ነው። አንደኛ ችግሩ አንደኛ የንግግር ችሎታ አላት፣ ሁለተኛ ከእርስዎ ጠበቃ ሳይቀር ተሻረተች፣ ሶስተኛ ዳኞቹ በእጇ ናቸው መሆናቸውን አላ